ሀይሚን አፈቀርኩ ብሎ በቁሙ የሚቃጀው ልጅ ይሄ ምንቴ ነው። ማነው የሚባለው? ምንቴ ነው መሰለኝ እና ሰው የማያገኘውን ሰው አገኛለሁ ብሎ እንዴት በቁሙ ይቃጃል? እንግዲህ በየቦታው አሁን ላይ ደግሞ የእሱ ወሬ ተስፋፍቷል ማለት ነው። ሰላም ሰላም፣ ውዴታ እና የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እና ምንቴ በማስመልከት እራሱ ሌሎች ሌሎችን ስለሱ መረጃ ፎቶ እናቃለን። አሁን የምሰጥ መረጃ ይሄ ነው ከልጁ ጋር የታወቀ በጣም ብዙ ነገር እያሉ በተለያየ ዩትዩብ እየተዘዋወረ ይገኛል ማለት ነው። እና በመጀመሪያ ደረጃ ምንቴ የሚባለው ልጅ ምንም ሊፈጥርም ምንም ሊያመጣ አይችልም። ምክንያቱም ፍቅር እኮ በግዴታ አይደለም። በዚህ አጋጣሚ ፍቅር ምንም በግዴታም በልመናም የሚሆን ነገር የለም። በውዴታ የሚሆን የሚፈጸም ነገር ነው። እና ሀይሚን አስገድዶ የእሷ ሊያደርጋት አይችልም። በዚህ አጋጣሚ አንድ ማወቅ ያለባችሁ ነገር ማለት ነው ከተጣሉት ሰዎች ይልቅ ነገሩን የሚያባብሱት እነዚህ የሚዲያ ሰው ናቸው፣ ዩቲዩበሮች ናቸው። እንዴት ነው በቃ የሌለ ነገር የሌለ ታሪክ እያወሩ ነገሩን እየጨማምሩ በቃ ትልቅ ነገር አድርገው ሲያወሩ፣ ከዛ ሀይሚና ብሩኬ መካከል የሆነ ትልቅ ነገር እንዲፈጠር ያደርጋሉ ማለት ነው። ገባቸው። ሰው ሲያገበግብ ሁለቱ ላይ ክፍተት ይፈጥራል። በጣም የእውነት እስኪ እንደው አሁን ስታስቡት ማለት ነው የእውነት ትክክለኛ ማስታረቅ ከፈለጉ ሀይሚና ብሩኬ በአንድ ላይ እንዲሆኑ ከፈለጉ ማለት ነው። በዛም በዚህም ዩትዩብ ላይ የሚራወጡት ለምን ይመስላቸዋል? ሁሉም እኮ ለራሳቸው ሲሉ ነው እንጂ ለሀይሚና ለብሩኬ አይደለም። ለምን? የሀይሚና የብሩኬ ስም ሲጠራ ማንም ሰው ይሄዳል፣ ማንም ሰው ከዛ ቻናል ገብቶ ሰብስክራይብም አደርጋል፣ ሸርም ያደርጋል ማለት ነው። ሶ ሁሉም ሰው የነ ሀይሚን ስም የሚጠቀመው ጥቃቅን ዩቲዩበር፣ ትላልቅ ዩቲዩበር። በፍጹም እኔ ራሴ ማለት ነው ከምሬ እኮ ነው ሰው ለጥቅሙ ብቻ እንጂ እውነት ስለናይ ብሎ አይደለም እንደዚህ የሚያወራው። እና ምንድነው በተለያዩ ዩቲዩበሮች ማስረጃ ወጥቶበታል ሰው ልኮት ሊሆን ይችላል እያላቸው ነው። እና በእርግጥ አዎ እዚህ ላይ ደግፋቸው ይችላለው ሰዎች ሀይሚ እና ብሩኬን ለማለየት በጣም ብዙ ነገር ስለሚያደርጉ ምናልባት አጣላቸው አንተ ነገሩን ቀጥልበት እንደዚህ ባልከው ቁጥር ከመካከላቸው ክፍተት ይፈጥራል ብለው ነግረውት ሊሆን ይችላል ግን እንደኔ ሳስበው በፍጹም፣ ይሄ ምንቴ የሚባል ለሰብስክራይብም ለዩትዩብ ነው እንደዛ የሚሆነው ማለት እንጂ ምንም ከሀይሚ ጋር የሚያያይዘው ነገር ኑሮ አይደለም። ብሩኬ ምን ማለት እንደሆነ ለሀይሚ በደንብ ጠንቅቆ ያውቃል። ስለዚህ ከብሩኬ ፈልቅቆ ሊወስዳት አይችልም። አይደለ እንዴ ሶ ይሄ ልጅ የሚሰራው ለዩትዩብ ነው እና ትናንትና ራሱ ነፍፄ እያስጨነቁት ነበረ። ባለፈው ይቅርታ ከተባባሉ በኋላ ትናንትና ጠርቶ ደግሞ የሀይሚ ነገር ውስጥ አንተ እጅህ አለበት ወይ እያሉ እያወሩት ነበረ እና እኔ በጣም ነው እነሱ ራሱ የገረሙኝ። እጁ ቢኖርበትስ አዎ እጁ አለብኝ ማለት አዎ እጄ አለበት እኔንኝ እንደዚህ ያደረግኳቸው ብሎ ሊነግራችሁ ነው እንደምትጠብቁት? እናንተ ምን አይነት ነገር ነው እያራመዳቸው ያላቸው ሲጀመር? እና ሁላሽ ሁልሽም ማለት ነው ዩቲቭ ላይ ወጥሽ ለመዘባረቅ እንጂ ሀይሚና ብሩኬን በኖርማል እኮ ማስታረቅ ይቻላል አደል እንዲ፣ ሽምግልና እንደዚህ አደለም እኮ። እንደው እንዲታረቁ ከፈልጋችሁ ከጀርባ እስኪ ለአንዴ እንኳን ቪዲዮ ሳትይዙ ካሜራ ሳትይዙ በስነ ስርዓቱ ቁጭ አርጋችሁ አውሯቸው። እስኪ ሰከንድ አይፈጅባቸውም ሲታረቁ ማለት ነው። እና ሁሉም አስመሳይ፣ እኔ አስመሳይ ሰው እንዴት እንደሰለቸኝ። እና አንዴት ብቻለች እንትን ላይ ይሄ ቲክቶክ ላይ እንዲሁ የሀይሚና የብሩኬ ትክክለኛ አድናቂ ያየዋል። በእርግጥ ብዙዎች አሉ፣ በጣም ሀይሚና ብሩኬን የሚወዱ ግን ይች ልጅ ደግሞ ሁሌም በቃ ሁሌም የማትቀየር ሀይሚና ብሩኬ ሲጣሉ ሁሌ በመዝሙር ታቀናብራቸዋለች። ሁሌ ጸሎት እንዳደረገችላቸው ነው። ብችሉ ብችሉ እንደዛች ልጅ ሆኖ ዝም ብላቸው፣ አትቀባጠሩ። እና አሁን ስለ ምንቴ የሚወራው ነገር እመኑኝ፣ ሃይሚ ወታ መልስ ብትሰጥበት ማለት ነው ከምንቴ ጋር ምንም ማለት ምንቴ በሷ ውስጥ ምንም ነገር መፍጠር እንደማይችል ልትነግራችሁ ትችላለች ማለት ነው። እንዴ ከዚህ በፊት የነበረውን ታሪካ እናንተ እንዴት ተዘነጋላችሁ? ስንት ሃይሚን አፈቀረም ብለው እኮ ጣራ ላይ ቆጥ ላይ እየተሰቀሉ ስንት ነገር ፈጥረው ነበር አይደል? ታዲያ ሃይሚን ወሰዷት ኖ? አልወሰዷትም። ስቲል ነው ሃይሚ ከብሩኬ ጋር ነው ያለችው አይደለ? ማንም ደፍሮ ሊነካት አይችልም። ግን በቃ በግላቸው ነው ሀይሚና ብሩኬ መግባባት ያልቻሉት። አለቀ። ዝም ብሎ እዚ ጋር እየመጣችሁ መንጫጫት፣ ወሬ ማቦካካት፣ ነገሩን ማሰፋፋት ስትወዱ። እንደው ሀይሚና ብሩኬ በፈጠራችሁ ለዚህ ግርግር ብላችሁ ማለት ነው። ሁለታችሁ ነገሩን ፈትታችሁት፣ ሀይሚን ብትሆኚ በቀለ ብሩኬ ነገሩን አስረድተሹ፣ ፕራንክ መሆኑን ነግረሹ፣ በቃ የጀመርኩት እንደዚህ ነበር ብለሽ ነግረሹ ነገሩን ብታስተካክሉትና ይሄ